ማፍረሻ ኮንትራት ዋጋውን ከፍሎ ተጫዋቹን ለመውሰድ ጥረት እያደረገ መሆኑን ተከትሎ አርሰናል ከፉክክሩ ራሱን ሊያወጣ ይችላል እና ያንን መሰረት ባደረገ መንገድ መረጃዎች በስፋት እየተደመጡ ነው የሚገኘው እና ይሄ በትልቁ እየተነሳ ይገኛል። ግርማዬ ሶፊ፣ ሰላም ነው ወይ? አድማጮቻችን ክብራትና ክብራን ተከታታዮቻችን እንዴት ውላችኋል? እንዴት ናችሁልን? በያላችሁ በጥሩ ጊዜ እንዲሆን ተመኝተናል። የተለያዩ ርዕሰ ጉዳዮችን በዝርዝር እናነሳለን። የላሚን ያማል ጉዳይ እንግዲህ ቀደም ሲል ሶፊ ያነሳው ተጫዋቹ ይገባዋል። ከእድሜ አንጻር ብዙ ነገር መስራት የሚችል ነው። አስር ቁጥር ማሊያ የተሰጠበት መንገድም ትክክለኛ ነው ብዬ ነው የማስበው። አንሱ ፋቲ አቋም እየወረደ የመጣ ነው። ልክ እንደ ላሚን ያማል ቅድሚያ ትልቅ ግምት ትልቅ ቦታ የተሰጠው ተጫዋች ነበር። ነገር ግን የአንሱ ፋቲ ሁኔታ ብራይተን ሁሉ እስከ መምጣት በውሰቱ ሁሉ እስከ መሄድ የደረሰበት ነገር አይተናል። ትልቁ ነገር እንግዲህ ላሚን ያማል አንድ ቢሊየን ፓውንድ የተቀመጠበት ማፍረሻ ውል ትክክለኛ ዋጋ ነው እንዳይወስዱባቸው ነው። ዞሮ ዞሮ የተጫዋቹን ብቃት ግምት ውስጥ በማስገባት ነው እና ትክክለኛ ሀሳብ ነው ብዬ አስባለሁ። ሶፊዬ አዎ። ሌላው አጫጭር ስፖርታዊ መረጃዎች ለመጠቆም ያህል ጆርዳን ኢንደርሰን ወደ ሰንደርላንድ ሊመለስ ነው ወደ ሰንደርላንድ ለመመለስ ከሆዱ እየተነጋገረ እንደሆነ ተጠቅሷል። የተጫዋች በሊቨርፑል አስደማሚ ጊዜ ካሳለፈ በኋላ ወደ ሳውዲ አረቢያ ሄዶ ነበረ። በሳውዲ አረቢያ ገንዘብ አግኝቷል፣ ግን የተሳካ ጊዜ አላሳለፍም። ከዛ በኋላ እንግዲህ አሁን ደግሞ ከያክስ ቆይታ በኋላ ወደ ሰንደርላንድ ለመምጣት እየተነጋገረ እንደሆነ መረጃዎች እየጠቆም ነው የሚገኙ ሰንደርላንድ እንደሚታወቀው ወደ እንግሊዝ ፕሪሚየር ሊግ መመለሱ ይታወቃል። በተለይ በጥሎ ማለፉ ጨዋታ ሼፊልድ ዩናይትድን አሸንፎ ነው መምጣት የቻለው፣ ወደ ፕሪሚየር ሊጉ ወደ ልጅነት ክለቡ ወደሚወደው ክለብ ለመመለስ ከወዲሁ ዝግጅት እያደረገ እንደሆነ እና በተለይ ከዚህ ከፋይናንሻል ፌር ፕሬ ጋር በተያያዘ ያለውን ነገር ለኔ ተዉት በማለት ወይም ደግሞ ክለቡን በጣም በዝቅተኛ ዋጋ ለማገልገል ዝግጁ መሆኑን ጨዋታ ላይም ተመልክተናል። ተጫዋቹን ስቴዲየም ውስጥ ተገኝቶ ሲታደም ነበርና ሰንደርላንድ ወደ ፕሪሚየር ሊግ መመለሱን ተከትሎ ተጫዋቹ ወደ ፕሪሚየር ሊግ በመምጣት በልጅነት ክለቡ ሰንደርላንድ የሚጫወት ፍላጎት አለው የሚሉ መረጃዎች እየወጡ ነው። ግርምዬ በርከት ያሉ የዝውውር ጉዳዮችን አድማጮቻችን የምንገልጽላችሁ ይሆናል። በተለይ ከማንቸስተር ዩናይትድ ጋር በተገናኘ ከአርሰናል ጋር ባለፈው የማንቸስተር ዩናይትድ ሽንፈትን ተከትሎ በተለይ ከዩሮፓ ሊግ ጋር በተገናኘ ዩናይትድ ዋንጫውን ማውጣቱን ተከትሎ ምንም እንኳን አስቶንቪላን በመጨረሻው የሊጉ ጨዋታ ማሸነፍ የቻለበትን ውጤት ማስመዝገብ ቢችልም ግን በጣም ብዙ አነጋጋሪ የሆኑ ከተጫዋቾች መውጣት ጋር ሲነገር ነበር። አላንድሮ ጋርናቾ ናቸው። ከዛ በኋላ ነው እንደሚወጣ የተረጋገጠው። ኢቭን የነ ብሩኖ ፈርናንዴዝ የነ ካዝሜሮ ብሩኖ ፈርናንዴዝ በአልሂላል ተፈላጊ መሆኑ የተገለጸበት አለ። የተሰናበቱ ተጫዋቾች አሉ። ሶፊ እንደምታስታውሰው ቪክተር ሊንድሎፍ፣ ክርስቲያን ኤሪክሰን እንዲሁም ጆኒ ኢቫንስ በይፋ ከደጋፊዎቻቸው ጋር የተሰናበቱበትን ነገር ተመልክተናል እና እነዚህ እነዚህ ተጫዋቾች ከቡርኑ ጋር እንዲሰናበቱ መደረጉ በራሱ እንደ አንድ የተገለቢሆን የተገለጸ ቢሆንም ግን ክለቡ እየፈለጋቸው ወይም ደግሞ ለክለቡ አቅም መስጠት እየተቻለ ግን ክለቡ ካለበት ውጤት አዘቅት ጋር በተገናኘ እንዲወጡ የሚፈለጉ ተጫዋቾች አሉ። እነዚህን በዝርዝር የምንገልጻቸው ይሆናል። ያው የጋርናቸው ጉዳይ የተረጋገጠ ነው። የሌሎቹን እናነሳለን። ስለዚህ በርከት ያሉ የዝውር ጉዳዮች ተነስተዋል። የዮኮሬሽና የቤንጃሚን ሼሽኮ ጉዳይ አለየለትም። በአርቴታ እና በአንድሪያ ቤርታ መካከል በጣም ፉክክሩ ጨምሯልና እኔ አንድ አልገባኝ ነገር አለ ሶፊ፣ የዮኮሬሽ ላይ ምንድን ነው? አርቴታ በጣም ፍላጎት የኮሬሽን ላይ በጣም ተቀዛቅዟል፣ እና አርሰናሎች የኮሬሽን የመፈለጋቸው ሁኔታ እየቀነሰ እንደመጣ እየተገለጸ ነው። ዲቴሎች ያሉት ግርምዬ ከደሞ ከሌሎች ከሌሎች ነገሮች ጋር ተያይዞ በኋላ ከዜና ወጃ በኋላ ስንመለስ በዝርዝር የምንመጣበት ነው። ምንድን ነው ያለው ሁኔታ? ለምንድን ነው እንዳልከው የኮሬሽስ አርሰናል ብቻ ሳይሆን ትልልቆቹ ክለቦች ለምን አልፈለጉትም? ለምሳሌ ሊቨርፑል አጥቂ ይፈልጋል አይደል? ለምን ሊቨርፑል አልፈልገውም? ለምን ቼልሲ አልፈልገውም? ለምን ጁቬንቱስ አልፈለጉትም? ለምን ነው ፓሪስ ሰን ጀርመን አልፈለጉትም? የጥያቄ መመለስ አለበትና አድማጮችን በጉጉት የሚጠብቁ ይመስለኛል። እንመልስላቸዋለን፣ በረም እናነሳዋለን። ያ ከዜና ከመዳረሳችን በፊት ግን አንድ መረጃ ለማጠቆም ትናንት ግርሜ የሊቨርፑል ደጋፊዎች በመርሳይድ ጎዳና ላይ በመርሳይድ ጎዳና ላይ ደስታቸውን እየገለጹ በነበረበት ጊዜ ከደጋፊዎች ጋር አንድ ሰው በቀጥታ መኪናውን አስነስቶ ደጋፊዎች ላይ ነድቶባቸው እና ሀያ ሰባት አካባቢ ሰዎች ተጎድተዋል የሚሉ መረጃዎች በስፋት እየወጣ ነው የሚገኙ። ሀያ ሰባት ሰዎች መጎዳታቸውን የመረጃ ምንጮች እየጠቀሱ ነው የሚገኙት እና ሊቨርፑላውያን ትናንት የደስታ ቀናቸው ነበረ፣ ግን የደስታ ቀናቸውን ጥሩ የማያደርግ ወይም ደግሞ የማያስደስት መጥፎ ዜና ተሰምቷል። አሳፋሪ ነው የተደረገው ነገር። መላው ሊቨርፑላውያኖችም በዚህ አጋጣሚ አይዟችሁ ለማለት ለመግለጽ ነው። ግሩም የተወሰነ መረጃዎችን እንሰጣቸዋለን ከጉዳዩ ጋር ተያይዞ ሰውየው ነጭ ነው፣ 53 ዓመቱ ነው የብሪቴናዊ ነጭ ነው። ለምን ይህን ነገር አደረገ? የእንግሊዝ ሚዲያዎች፣ የእንግሊዝ ሰዎች እንደገለጹ ከሆነ ሽብርተኝነት አይደለም ግን የተደረገው ነገር አግባብ እንዳሉ እየገለጹ ነው። ከዜና ወጃ በኋላ ተመልሰን እንገናኛለን። አብረን ቆይ። እሺ አድማጮች ተመልካቾቻችን፣ ዛሬ ዩትዩብ ላይ ለየት ባለ መንገድ ነው የመጣ ነውና፣ ምክንያቱም ኔትወርክ የለም እዚህ ካዛንክስ አካባቢ። ምናልባት እንግዲህ ከዚህ ከኮሪደር ልማቱ ጋር በተያዘ የተነካኩ ነገሮች ሊኖሩ ይችላሉ። ከምንቀር ብለን ነው በዩትዩቡም በዚህ መንገድ የመጣ ነውና፣ ትረዱናላችሁ። ከተስተካከለ በዋናው እንገባለን፣ ካልተስተካከለ በዚሁ እንቀጥላለን። አብራችሁ እንዲቆዩ የአክብሮት ግብዣችን ነው። ያው ዋናው የምትፈልጉት ከምስሉም በላይ መረጃውን ስለሆነ ብለን ነው ጥራቱ ምንም ጥያቄ የለውም፣ ቆንጆ ነው። ግን ሳይዙና ምናልባት መስፋቱ ላያስደስታችሁ ይችላል። እያስተካከልነው ነው። ቆይታ እናደርጋለን። አዎ፣ በዋናው ንግባ። ግርሜ፣ በጣም አሪፍ ተስተካክሏል። ኔትወርኩ መቷል። በቀጥታ ዋናው ሲዲ ስፖርት ዩቲብ ቻናላችን ላይ ግቡ፣ እዛው እንገናኝ። በዋናው ስቱዲዮ እንመጣለን።